ሩታዬ የኔ ቆንጆ በመጀመሪያ ያው ሁለት መቶ ኬ በመግባትሽ በጣም ደስ ብሎናል። ከዚህ በላይ ይገባሻል። ገና አንድ ሚሊዮን ሁለት ሚሊዮን መግባት የምትችል ልጅ ነሽ። ምክንያቱም ከላይ የሰው ፍቅር የሰው መውደስ ሰጥቶሻል ማለት ነው። ያ ኮንግራ ብለናል። እንኳ ሁለት መቶ ሺ ኬ ገባሽ ማለት ነው። በዚህ አጋጣሚ ያው አብርሸ ያው በእርግጥ ያው የሰራው ስራ ልክ ባይሆንም ሩታዬ አንድ አንድ አንድ አንድ ድል ብሰጪውና ይቅርታ ብለሽ ወደ ቤት ብትገቢ፣ ሲቀጥል ደግሞ እንደው ብቻሽን ብትገኝ ምክንያቱም ወንድሞች ትክክል ቢሆንም ግን አንዳንዴ ነገሮችን አንችና አብርሽ ተግባብታችሁ ቆማችሁ እንኳ እንድትነጋገሩ እያደረገ አይደለም አሁን ሮቤል አብሯት ነበር የመጣው አብርሽ እንግዲህ አይፎን ስልክ ገዝቶ ሩታን እንግዲህ በ200 ኪዋ ያው ሰርፕራይዝ ሊያረጋት ነበረ ሀሳቡ ግን ያው እነ ኤፍሬም ነበሩ ይህንን ነገር ያዘጋጁት እነ ኤፍሬም እነ ቢኒ ነበሩ ነገሩ ግን አልተሳካም ቤተሰቦቼ በሚያሳዝን ሁኔታ የሁለት መቶ ኬዋንም ኬክ ሳት ቁርስ ነው እንግዲህ በንዴት ጥላ ሄደች። እሱም እንግዲህ አብርሽ በመገኘቱ ና አይፎን ስልክ ገዝቶ ይቅርታ ሩታዬ፣ በእግዚአብሔር በማርያም አጥፍቻ አለው። በቃ ከዚህ በኋላ እንደዚህ አይነት ስህተቶች አይደገሙም በእኔ በማለት ነበረ ሩታን ይቅርታ ሲጠይቃት የነበረው። ግን ምንም በቃ ሩታ እውነት በቃ ይቅርታ ብትውስ እግዚአብሔርን አንድ ድል ስጭው የኔ ቆንጆ አንድ ድል በቃ ትታረቃላችሁ እኮ ተለያየታችሁ መለያየት አትችሉም። በማላችሁ ፍሬ ያለ ግን ቢሆንም ሩታዬ አንድ እድል ብትሰጪው ብዬ ነው የማስበው። ከኋላ አይዞሽ አለን የሚሉትን ትዳርሽ አይሆኑም ሩታዬ። አብርሽ በእርግጥ አጥፍቷል፣ ግን ደግሞ አሁን ላይ ጥፋቱ ሁሉ እየገባው ይቅርታ እያለ ነው። ና ሩታዬ ያው በፊት የሰራቸው ስራ ቤተሰብ ጋር ሄዶ መረበሹ፣ እነዚያ እነዚያ ነገሮች ያው ነገሮች እንዲባባሱ አድርጓል። ግን ቢሆንም ዛሬ ላይ ደግሞ ያው የልጅሽ አባት ነው ይሄ በውድሽ ያቀፍሽውንም ልጅ ያው ከሱ ጋር ሆነሽ የአባትነትንም ፍቅር እያገኘ ብታሳድጊው ጥሩ ኑሮ ኖሮ ታዬ እግዚአብሔር ብቻ ጤነኛ ልጅ ይስጣችሁ ማለት ነው እና ዛሬ ግን ያው አብርሽ አሳዝኖኛል። ቤተሰቦች ያሏችኋቸው፣ ምክንያቱም ከእግዚአብሔር የሚበልጥ የለም አይደል? ቤተሰቦች፣ ከእግዚአብሔር ምንም የሚበልጥ የለም። ያው ሽማግሌ ቢገባበት ሽማግሌ ቢመጣ፣ ልጁ በእርግጥ ያለ ሁሉም እኮ ለየራሱ ትክክል ነው ቤተሰብ። ያው ልጁ ያለውም ነገር መጀመሪያ በዚህ አይደለም ምታታልላት፣ ይሄንን ስልክ ማንም ገዝቶ ሊሰጣት የሚችል ነገር ነው። መጀመሪያ ፍቅር ስጣት፣ ክብር ስጣት አለ። እሱ ትክክል ነው ትክክል ነው። አብርሽን በደንብ የተቀጣ ይመስለኛል። ግን ያው ያው አብርሽ ያለማወቅ በጣም አለበት በጣም ያው ወጣትነት ጉርምስና ምናምን ስላለ ምንም ነገር ሲያደርግ በቃ አንዱ ተገፋፍቶ ነው ና ያነዛ ነገሮች ናቸው ነገሮችን ያባባሱት። ና እንደ ኔ እንደ ኔ ሩታዬ ማለት ነው ያው ይቅርታ ብሰጪው ይቅርታ ብታደርጊለት ከእግዚአብሔር በማርያም በእግዚአብሔር አጥፍቻ አለሁ በ ይቅርታ አድርጊልኝ ሩታዬ ከዚህ በኋላ እንደዚህ አይነት ነገሮች አይደገሙም እያለ ነው ና ሩታዬ እኔ ቆንጆ እንደ ኔ እንደ ኔ አንድ እድል ብሰጪው። ዛሬ ያሳዘነኝ እውነቴን ነው ምላችሁ ማለት በቃ ያዋል አይደለም ሁሉን ነገር በይቅርታ እየጠየቀ ነው በይቅርታ እየጠየቀ ስለሆነ እንደው ይቅርታ አርገሽለት ድሩን ሰጥተሽው ታርቃችሁ ወደ ቤትሽ ብትመለሽ ሩታዬ ትዳርሽ ይሻልሻል። የእውነት ምንም ቢሆን አንድ ድር ስጩ። የእውነት ነው ምን ሽ ሩታዬና አንድ ድር ሰጥተሽው ይቅርታ አርገሽለት ወደ ቤት ብትመለሽልን ነው የኛ አቅመ ምንፈልገውና የሁላችሁም ካያችሁ ሩታ ሆዷ ግፍት እያለሽ ነውና አሁን አሁን እያስታወቀባት ነውና እግዚአብሔር ጤነኛ ልጅ ይስጥሽ፣ እጅግሩ ሁሉ ነገሩ ሰላም የሆነ ልጅ ይስጥሽ ነው። እና ቤተሰቦች ዛሬ እንግዲህ ያሳዝናል፣ ግን አብርሽ ያሳዝነኛል፣ የእውነት አብርሽ ያሳዝነኛል። ብቻ ላይ ቀም ምንም ሊሳካለት አልቻለም። በዚህም በዛምቢን ይቅርታም ቢጠይቅ ወደዚህ ወደ ዛምቢን ሊሳካለት አልቻለም። በዛ ላይ ደሞ የሩታ ወንድሞች ያው ክብር የሚባል ነገር አለ፣ ቤተሰብ አይደለም። በእንደዛ አይነትም ነገር ስለመጣ ሰፈርም ስለበጠበጠ ይመስለኛል አብርሽ ስህተቱ እሱ ነው። በዛ የተነሳ ለ ውስጥ ናቸውና በቃ የዛሬ ፕሮግራም የ200 አኬዋ ሩታ ምንም በቃ ኬኳን እንኳን ሳታቁርሰን ሄደችውና ብቻ ያሳዝናል፣ የእውነት እንግዲህ ታርቃችሁ በሰላም እንደምትመጡልን ተስፋ እናደርጋለን። ቅመሞች እያው ሩታና ብርሽ መቼም አይለያዩም እያላችሁ ነው። አዎ፣ እንዳይለያዩ ያደረጋቸው ደግሞ መሀል ላይ ትልቅ የፈጣሪ ጸጋ አለ። ቤተሰቦች እውነቴን ነው ምላችሁና ያው እግዚአብሔር አንድ ያደረገው ማንም መለየት አይችልም። አደነ ነው መዛ ነው ና እግዚአብሔር አንድ አድርጓቸዋል። አሁንም አንድ አድርጋቸው፣ ምኞታችሁ የሚሳካ መቼም ተለያይቶ አይለያዩም። አብርሽዬ ደግሞ ያው ተረጋጋ። ዛሬ ባለመሳካቱ አዝነናል። ግን መሆን የነበረበት ያው ለብቻ አግኝተ እንደው ትንሽ ያው ገፋ ገፋ በደንብ ምራቃቸውን ዋጥ ያደረጉ ሰዎች ይዘ ይቅርታ ብትጠይቃት ትመለሳለች ብዬ ነው ማስበው። እንደዚ አይነት ፕሮግራም ላይ ባይሆን ማለት ነው ቤተሰቦቼ።